አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ተወደዳችሁ ሃሩን ሜዲያ ቤተሰቦች ማለም ዙሪያ ሁናቸው ፕሮግራማችንን የምትከታተሉን ሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ እለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ፣ ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናቀርብበት የምንዳስስበት ልዩ ዝግጅታችን ነው። ዛሬም ከባህር ማዶና ከሀገር ውስጥ ያሉ መረጃዎችን ወደ እናንተ አደርሳለሁ። አብራችሁ ይቆየው። ቀደም መረጃችን የሚሆነው የኦሮሚያ ሙስሊም ወጣቶች ካውንስል በመጪው እሑድ በአዳማ ከተማ እንደሚመሰረት ተገለጸ። የኢትዮጵያ ሙስሊም ወጣቶች ካውንስል የፊታችን እሑድ ሰኔ 22 2017 ዓ ም ዕለት የኦሮሚያ ሙስሊም ወጣቶች ካውንስል በአዳማ ከተማ የምስረታ መርሃ ግብር እንደሚያካሄድ በሰኔ 18 2017 ዓ ም ዕለት በሰጠው ጋዜጣ የመግለጫ አስታውቋል። የካውንስሉ ፕሬዚዳንት የሆኑት ኡስታዝ ሃይደር በሰጡት መግለጫ እንዳሉትም የኢትዮጵያ ሙስሊም ወጣቶች ካውንስል ከተመሰረተ ሚያዝያ ወር ጀምሮም በርካታ ሙስሊም ወጣቶች ላይ የሚያተኩሩ ስራዎችን እየሰራ እንደሆነ እንዲሁም በተለያዩ ከተሞች እየተዘዋወረ የተለያዩ ስራዎችን እያከናወነ እንደሚገኝም ገልጸዋል። የካውንስሉ ተግባራት መካከልም የተለያዩ ክልሎች የሚገኙ የወጣት ካውንስሎች ምስረታ ማከናወን አንዱ መሆኑን የገለጹት ኡስታዝ ሃይደር ከድር የፊታችን እሁድም በአዳማ ከተማ ኤልማ አባገድ አዳራሽ የኦሮሚያ ሙስሊም ወጣቶች ካውንስል ምስረታ የተለያዩ የማህበረሰብ ክፍሎች በተገኙበት እንደሚካሄድም ነው የገለጹት። የአዳማ ከተማ ሙስሊም ማህበረሰብ የአባገድ አዳራሽ በሚካሄደው የኦሮሚያ ሙስሊም ወጣቶች ካውንስል ምስረታ ላይ እንዲገኝም ጥሪያቸውን አቅርበዋል። በሌላ መረጃችን በበደላይ ከተማ ተቃጥሎ የነበረው ቡልቲ አዳ መስጅድ በአዲስ መልኩ ለመገንባት የሚያስችል የመሰረት ድንጋይ ተቀመጠ። በኦሮሚያ ክልል ቡኖ በደላይ ዞን በደላይ ከተማ የሚገኘው ቡልቲ ኦዳ መስጅድ ከሳምንታት በፊት ምክንያቱ በውል ባልታወቀ ሁኔታ በሰዓት መቃጠሉ ይታወቃል። ይህንንም ሀሩን ሚዲያ በተደጋጋሚ ዘገባውን ወደ እናንተ ማድረሱ የሚታወስ ሲሆን የተቃጠለው መስጅድ በአዲስ እና በተሻለ መልኩ ለመገንባት የሚያስችል የመሰረት ድንጋይ የኦሮሚያ ክልል መጅልስ ፕሬዚዳንት ሸጋሌ ሞክታር በትላንትናው ዕለት ማስቀመጣቸውም ነው የተገለጸው። በሸጋሌ ሞክታር የተመራው የክልልና የዞን መጅሊስ ከፍተኛ አመራሮች በስፍራው በመገኘት ጉብኝት ካደረጉ በኋላም የመሰረት ድንጋይ ማስቀመጣቸውም ነው የተገለጸው። አዳ መስጅድ በበደሌ ከተማ የሚገኘው ኢፋ ቦሯዳሪ ትምህርት ቤት ተማሪዎች የሚገለገሉበት እንዲሁም ተማሪዎቹ ከኦሮሚያና ከዞን መጅሊስ በመተባበር የገነቡት መስጅድ እንደነበረም ተገልጸዋል። መስጅዱን በወቅቱ ያቃጠለው አካል እስካሁን በውል አለመታወቁ የተገለጸ ሲሆን፣ የኦሮሚያ ክልል መጅሊስ ከሚመለከታቸው የመንግስት አካላት ጋር በመሆን ያቃጠለውን አካል የማጣራት ስራ እያከናወነ መሆኑን ሲያጠናቅቅም ለህዝብ ይፋ እንደሚያደርግም ነው የተገለጸው። አዳ መስጅድ በቅርብ ጊዜ ግንባታው ተጠናቆ ለህዝበ ሙስሊሙ ለአገልግሎት ክፍት እንደሚሆን የተገለጸ ሲሆን መስጅዱን ለመገንባትም መስጅዱ በተቃጠለ ሰሞን የተለያዩ የማህበረሰብ ክፍሎች ርብርብ ሲያደርጉ እንደነበረም ይታወሳል። መስጅዱ በተሻለና ሰፋ ባለመልኩ እንደሚገነባ እንዲሁም ተማሪዎችን በነፃነት እምነታቸውን እንዳራምዱ የሚያገለግል መስጅድ እንደሚሆንም ተገልጿል። በአዲስ አበባ 315 መስጂዶች የመራጮች ምዝገባ በዛሬ ሁለት እለተ ጆማ መጀመሩ ተገለጸ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ በአዲስ አበባ ከተማ የመጅሊስ ምርጫ በዛሬ ሁለት በ315 በሚሆኑ የከተማዋ መስጂዶች ምዝገባ መጀመሩን አስታውቀዋል። አዲስ አበባ ከተማ እስልምና ጉዳዮች የምርጫ አስፈጻሚ ቦርድ ሰብሳቢ አቶ ጀብርኤል ኡስማን በትላንትና ዕለት ለሚዲያዎች በሰጡት መግለጫ እንዳሉት በአዲስ አበባ በ315 መስጅዶች ምዝገባ ለማከናወን ከሞላ ጎደል አስፈላጊ ቁሳቁሶች መሟላታቸውን ገልጸው በዛሬው ዕለት ምዝገባ መጀመሩ ነው የተናገሩት። መስጅድ አልባ የሆኑ ወረዳዎች ላይም ምርጫውን ለማከናወን መድረሳዎች፣ እንዲሁም ዛውያዎች እና የቁርአን ቤቶች የመራጫዎች ምዝገባ ቦታ ሆነው እንደሚያገለግሉም አቶ ጀብርኤል ኡስማን ተናግረዋል። ምራጮች ለምዝገባ በመጡበት ጊዜ መስጅድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መቅረብ እንደሚጠበቅባቸው የተገለጸ ሲሆን ምርጫ ሂደቱን መራጮች እንጂ ተመራጮች እስከ ምርጫ ሁለት የሚታወቁ አለመሆናቸው የተገለጸ ሲሆን ምርጫው በአምስት ዘርፎች ማለትም በውለማዎች፣ በምሁራኖች፣ በወጣቶች ዘርፍ፣ የሴቶች እና በሰራተኛ እንዲሁም በዳስፖራ ዘርፍ እንደሚከናወንም ነው የተገለጸው። በመጨረሻ መጅሊስ በየዘርፉ ከመዝሀብ ከና ከጀማ ልዩነት ውዝግብ ቅኝት ማውጣት የእኩልነት እንዲሁም በፍትሐዊነትና በአቃፊነት በአካታችነት ወደሚያገለግል ተቋም ለመሸጋገር እንዲሁም ለማጽናት ሁሉም ህዝበ ሙስሊም እንዲመዘገብና ተሳትፎውን እንዳረጋግጥ እንዲሁም መሪዎቹን እንዲመርጥም ጥሪ ቀርበዋል። እዚህም በየምርጫ ጣቢያዎቹ በመገኘት ምርጫ እንዳከናውን ጥሪ የቀረበ ሲሆን በአዲስ አበባ በ315 መስጂዶች የሚከናወነው ምርጫም ዛሬም ጨምሮ ነገ እንዲሁም ከነገ በስቲያ የሚቀጥል መሆኑም ተገልጿል። ምርጫው በመጪው ሐምሌ ወር ምግብ አደጃ ላይ እንደሚከናወንም ነው የተገለጸው። ከ40 ዓመት በላይ በኢማምነት ያገለገሉ አሊሞችና ኢማሞችን ለማመስገን ያለመ የእውቅና መርሃ ግብር ተካሄደ። በኮልፌ ቅራኔው ክፍለ ከተማ እስልምና ጉዳዮች ምክር ቤት የአሊሞች ሚና በሚል መሪ ቃል በክፍለ ከተማው መጅሊስ አንደኛ መደበኛ ጉባኤና በክፍለ ከተማው በሚገኙ ኡለሞች የእውቅና መስጠት መርሃ ግብር በትናንትናው ዕለት በአዲስ አበባ ጦር ሃይሎች በሚገኘው ረያን መስጂድ አካሂደዋል። የኮልፌ ቀራኒዮ ክፍለ ከተማ እስልምና ጉዳዮች ምክር ቤት በክፍለ ከተማው ለሚገኙ ረጅም ዓመት በኢማምነት ሕዝበ ሙስሊሙን ሲያገለግሉ የነበሩ የእውቀት ማዕድ በመስጠት እጅግ በርካታ አገልግሎት ሲሰጥ የነበሩ አሊሞችን የማመስገን መርሃ ግብርም ነው ያካሄደው። በመድረኩ ላይም የክፍለ ከተማ እስልምና ጉዳዮች ምክር ቤት ዳዋ በማዳረስ አሊሞችን በስልጠና በማብቃት ወጣቶችን በአካዳሚክ ትምህርት ብቁ በማድረግ እንዲሁ ልዩነቶችን በማጥበብ እና የኢስላማዊ ትምህርቶች ስርዓትን ካሊኩረን በመቅረጽ የተሰሩ ስራዎች በኮልፌ መጅሊስ ምክትል ስራ አስፈጻሚ ኡስታዝ አህመድ በመድረኩ መነገራቸው የተገለጸ ሲሆን፣ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ሱልጣን አማን ኤባ በመድረኩ በመገኘት ባስተላለፉት መልዕክት ለኡለማ ከፍተኛው ድርሻ በመስጠቱ ለሞች ራሳቸውን ለማዘጋጀት ወደ መሪነት መምጣት ይገባቸዋል ማለታቸው ተገልጿል። በፕሮግራሙ ላይም የአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ ስልጣን አማኔባ እንዲሁም ምክትል ፕሬዚዳንት ሼህ ፈቱርድን ሓጂ ዘይኑ ምቅናን ጨምሮ ሌሎች የኮልፌ ቀራኒ ክፍለ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ እንዲሁም ጥሪ የተገላቸው እንግዶች እና በርካታ የከተማ ዑለማዎች መገኘታቸውን ባልደረባችን አቴ ዳሚር ዘግበዋል። የአዲስ አበባ እስልምና ጉዳዮች ምርጫ ስራ አስፈጻሚ ቦርድ ከቦሌ መጅሊስ ጋር በመተባበር በክፍለ ከተማው ለሚገኙ የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫ ስልጠና መርሃ ግብር አካሄደ። የቦሌ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከአዲስ አበባ ከተማ መጅሊስ ለምርጫ አስፈጻሚ ቦርድ እንዲሁም ከመጅሊሱ ጋር በመተባበር በቦሌ ክፍለ ከተማ የመጅሊስ ምርጫ አስፈጻሚዎችና ባለርሻ አካላት የግንዛቤ ማስጨበጫ ስልጠና መድረክ ያከናውነው ሰኔ 18 2017 ዓ.ም ዕለት ነው። በመርሃ ግብሩ ላይም የአዲስ አበባ መጅሊስ አመራሮች በአዲስ አበባ መጅሊስ የ2017 የምርጫ አስፈጻሚ ቦርድ አባላት የቦሌ ክፍለ ከተማ መጅሊስ አመራሮችና የክፍለ ከተማው የምርጫ ስራ አስፈጻሚ አባላቶች ተገኝተው ነበር። በመድረኩ የመክፈቻ ንግግር ያደረጉት የቦሌ ከተማ መጅሊስ ዋና ሰብሳቢ ሼህ መሐመድ አሊ በቀጣይ ወር የሚከናወነው ታሪካዊ የመጅሊስ ምርጫ በመሆኑ ሁሉም ሙስሊም ማህበረሰብ አዎንታዊ አሻራውን ሊያሳርፍ ይገባል ሲሉም ተናግረዋል። አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሼህ ሁሴን በሽር በበኩላቸው ኢስላም ለሹራ ትልቅ ቦታ ያለው መሆኑን አንስተው ሙስሊሙ ማህበረሰብ በቀጣዩ ምርጫ ላይ በንቃት በመሳተፍ ይመራኛል የሚለውን አካል እንዲመርጥም ጥሪ ያቀረቡ ሲሆን የግንዛቤ ማስጨበጫ ስልጠናውን የሰጡት የአዲስ አበባ ከተማ የመጅሊስ አስፈጻሚ ቦርዷና ሰብሳቢ አቶ ጀብሬል ኡስማን ሲሆኑ አስመራጭ አካላት ስራቸውን በአግባቡ እንዲወጡ ተናግረዋል። የአዲስ አበባ ከተማ መጅሊስ የምርጫ አስፈጻሚ ቦርድ ከሰኔ ሀያ ማለትም ከዛሬ ጀምሮ በተለያዩ መስጅዶች የምርጫ ምዝገባ እያከናወነ መሆኖ ይታወቃል። እየተከታተላችሁ የምትገኙት ከጁማ እስከ ጁማ ፕሮግራማችን ነው። ክብራትና ክብራን ተመልካቾቻችን ይህ ፕሮግራማችን እለተ ጁማ በሃሮ ሚዲያ ተዘጋጅቶ ወደ እናንተ የሚቀርብ ልዩ ሳምንታ የመረጃ ፕሮግራማችን ነው። በዚህ ዝግጅት ላይ ሀሳብ አስተያየት ካላችሁ በሃሮ ሚዲያ የተለያዩ አድራሻዎች ልታደርሱን ትችላላችሁ። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። ሳውዲ አረቢያ 60 በመቶ የሚሆኑ ህገወጥ ወጥ ኢትዮጵያውያንን መያዟ ተናገረች። ሳውዲ አረቢያ በአንድ ሳምንት ውስጥ ብቻ ከ12ሺ በላይ ህገወጥ ስደተኞችን በቁጥጥር ሳውያለሁ ብላለች። ህገወጥ ነዋሪዎቹ በቁጥጥር የዋሉት ከሰኔ 5 እስከ ሰኔ 11 2017 ዓመ ልት ባሉት ቀናት ውስጥ መሆኑን የተገለጸ ሲሆን የተቀናጀ ፍተሻ በመደረጉ መሆኑን የሳውዲ ጋዜጣ ዘግቧል። የሳውዲ አረቢያ የሀገር ውስጥ ጉዳዮች ሚኒስቴር እንደገለጸውም የጸጥታ ኃይሎች ከሚመለከታቸው የመንግስት አካላት ጋር በመተባበር በተደረገ ፍተሻ በርካታ ህገወጥ ነዋሪዎች መያዝ መቻሉ ነው ነው የገለጹት። በቁጥጥር ስር ከዋሉት መካከል 7330 የሚሆኑት የሳውዲ የመኖሪያ ህግን የጣሱ መሆናቸውን ሚኒስቴሩ የተናገሩ ሲሆን አያይዘውም 360 የሚሆኑት ደግሞ በድንበር ህግን የጣሱና 1673 የሚሆኑት ደግሞ የሳውዲ አረቢያ የሰራተኛ ህግን የጣሱ እንደሆኑ የሳውዲ ሀገር ውስጥ ሚኒስቴርን ዋቢ አድርጎም ነው የሳውዲ ጋዜጣ የዘገበው። በዚህና በሌሎች ምክንያቶች አጠቃላይ 7238 ህገወጥ ነዋሪዎችን ከሳውዲ እንዲወጡ መደረጉን ሚኒስቴሩ የተናገረ ሲሆን 6244 የሚሆኑት ደግሞም የጉዞ ሰነዳቸውን እንዳሟሉ ወደ ሀገራቸው ቆንጽላ እንደተላኩ ተጠቅሷል። በሳውዲ አረቢያ በህገወጥ ድንበር አቋርጠው ለመግባት ከሞከሩት ህገወጦች መካከል 1206 ከሚሆኑት የተለያዩ ሀገር ዜጎች መካከል 32 በመቶ የሚሆኑት የየመን ዜግነት ያላቸው እንደሆነ የተገለጸ ሲሆን 65 በመቶ የሚሆኑት ደግሞ ኢትዮጵያውያን መሆናቸውን ሳውዲ ጋዜጣ ዘግበዋል። በህገ ወጥ መንገድ ወደ ሳውዲ እንዲገቡ ሁኔታዎችን ያመቻቹ፣ መኖሪያ ቤት ያስጠለለ፣ በትራንስፖርት ያጓጓዙና አጠቃላይ በህገወጥነት የተባበረ አካል እስከ 15 ዓመት የሚደርስ የስርዓት ቅጣት የሚጠብቀው መሆኑ እንዲሁም የገንዘብ መቀጮ የሚቀጣ መሆኑን የሳውዲ የውስጥ ጉዳይ ሚኒስቴር የተናገሩ ሲሆን ከዚህ በተጨማሪ በህገወጥ ወጥ መንገድ ለማጓጓዝ ያገለገሉ ተሽከርካሪዎች እና መጠለያዎችም ወደ መንግስት እንደሚወረሱም ነው ሳውዲ ጋዜጣ ዘግበው አሜሪካ ወደ ጦርነት የገባቸው እስራኤል ሙሉ በሙሉ እንደምትወድም ስለተረዳሽ ነው ሲሉም የኢራኑ ሃይማኖታዊ መሪ አያቶላህ አሌ ካሜኒ ገለጹም። የኢራኑ ጠቅላይ መሪ አያቶላህ አሌ ከሜኔ ከእስራኤል ጋር የነበረውን ጦርነት ማብቃቱ ከታወጀ በኋላ የመጀመሪያ ንግግራቸውን ለኢራን ህዝብ ተናግረዋል። እንግዲህ አያቶላህ አሌ ከሜኔ ከጦርነቱ በኋላ ለኢራን ህዝብ ባስተላለፉት መልእክት ሀገራችን አሸንፋለች፣ እንኳን ደሳላችሁ ማለታቸውን አልጀዚራ ዘግቧል። በመቀጠልም ለህዝባቸው ባስተላለፉት መልእክት አሜሪካ ወደ ጦርነቱ የገባቸው ምክንያት እስራኤል ሙሉ በሙሉ እንደምትወድም ስለተረዳች ነው ሲሉ የተገለጹ ሲሆን እስራኤል የኢራንን ሚሳኤል መቋቋም አልቻለችም ነው ያሉት። ታላቁ የኢራን ህዝብ መንፈሰ ጠንካራና የስልጣኔ ባለቤት በመሆኑ በፍጹም እጅ መስጠት ለጠላት መንበርከክ አይችልም ያሉ ሲሆን ሃሜኒ 12 ቀናት ጦርነት ሀገራችሁ ያስመዘገበችው ድል አድንቀው አሜሪካ በጦርነቱ ምንም ውጤት አላስመዘገባቸውም ብለዋል። በ12 ቀናት ጦርነቱ ውስጥ ሀገራቸው ድል ከመቀናጀቷን ባሻገር ጠላቶቿን ያንበረከከችበት እንደነበረ የገለጸው ሲሆን አሜሪካ በኢራን የኒውክሌር ጣቢያዎች ማጥቃት ምንም ጠቃሚ ነገር ማሳካት አልቻለችም ብለዋል። የዶናልድ ትራምፕ ንግግርም የተለመደና የተጋነነው ውሸት ነው ሲሉም ነው የተናገሩት። የኒውክሌር ፕሮግራማችንም ይቀጥላል ያሉ ሲሆን በመጨረሻም የኢራን ሕዝብ ሁሌም መንፈሰ ጠንካራነቱን አስቀጥሎ ሊቀጥል ይገባል ሲሉም ተናግረዋል ሲል የዘገበው አልጀዚራ ነው። የዕለቱ ከጁማ እስከ ጁማ ፕሮግራማችን ይህን ሊመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እናቀርባለን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። አሰላሙ አለይኩም ወረህመቱላሂ ወበረካቱህ